ጤና ይስጥልን የሸገር ቲዩብ ተከታታዮቻችን የሰዓቱን ዜናዎች ይዘን ቀርበናል በቅድሚያ ግን አበይት ርዕሶቹን እንገራችሁ። የጦር አዛዡ ተጨማሪ ሹመት አገኙ የደቡብ አፍሪካው መሪ ከትራምፕ ጋር የጦፈ ክርክር አድርገዋል ከ20 ዓመት በላይ በኮማ ውስጥ ያለው የሳውዲው ልኡል 36ኛ ዓመቱን አከበረም በአሜሪካ የእስራኤል ኤምባሲ ሁለት ሰራተኞች ተገልለዋል። እስራኤል ኢራንን ልታጠቃ እንደምትችልም በመናገሯ የነዳጅ ዘይት ጨምሯል። ሌሎች ተጨማሪ መረጃዎችም አሉን። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። ከዜሌንስኪ ጋር ተመሳስሏል የተባለው የደቡብ አፍሪካው መሪ ራማፎሳ እና ትራምፕ ውይይት አድርጓል። የደቡብ አፍሪካው ፕሬዚዳንት ስሪል ራማፎሳ በዋሽንግተን በማቅናት ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ውይይት አድርጓል። ከቅርብ ጊዜ ወዲህ በሁለቱ ሀገራት እየተካረረ የመጣው ውጥረት ለማርገብ የሚል ነው ውይይት እየተደረገ የሚገኘው። በነጭ ደቡብ አፍሪካውያን ላይ ንብረታቸውን የመቀማትና የዘር ጭፍጨፋ እየተካሄደ ነው በሚል አሜሪካ ደቡብ አፍሪካን ስትከስ ቆይታለች። በነጭ ደቡብ አፍሪካውያን ላይ ግፍ እየደረሰ ነው የሚለውን ሐሳብ ያቀረቡትና አሜሪካ ፊቷን በደቡብ አፍሪካ ላይ እንድታዞር በብርቱ የሰሩት ደግሞ በደቡብ አፍሪካ ውልደትና እድገታቸው የሆነው ቢሊዮነሩ ዶናልድ ትራምፕ የሾሙት ኤለን መስክ ናቸው። ታዲያ ይህን ክስ ተከትሎ ከማስጠንቀቂያው በኋላ ባለፉት ጊዜያት ስልሳ ነጭ ደቡብ አፍሪካውያን ወደ አሜሪካ እንደተጓዙና አቀባበል እንደተደረገላቸው ይታወሳል። ደቡብ አፍሪካ በሌላው ጎን በነጮች ላይ እያደረሰች ያለችው የዘር ጭፍጨፋ ሆነ መድሎ የለም፣ የሐሰት መረጃ ነው፣ የሸሹትም ቢሆን ፈሪ ናቸው ስትል ክሱን ስታጣጥል ቆይታለች። ይህንን ውግዘት ለማርገብ ታዲያ የተደረገው የራ ራማፎሳና የትራምፕ ውይይት አንዱ ማሳያ ነው። የሚዲያ የቀጥታ ሽፋን ባገኘው በዚህ ውይይት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግፍ ደርሶብናል የሚሉ ነጭ ደቡብ አፍሪካውያን በየመንገዱ ሲቃወሙ የሚያሳይ ተንቀሳቃሽ ምስልና ተገለዋል ያሏቸውን ነጭ ደቡብ አፍሪካውያን ገበሬዎች ምስል ለሚዲያ ለሚዲያና ለራማፎሳ በማሳየት ፕሬዝዳንቱን ለማሸማቀቅ ሞክረዋል። ይህም ሳያንስ ይህ የተፈጸመው የነጭ ደቡብ አፍሪካውያን የዘር ጭፍጨፋ ጭፍጨፋ በትክክል የት እንደሆነ ባላውቅም ማብራሪያ ግን እፈልጋለሁ ሲሉ ራማፎሳን አፋጠዋል። ራማፎሳም በተቃራኒው በትራምፕ በዚህ ሁሉ ድርጊት ሳይደናገጡ በመረጋጋት ምላሽ ሰጥተዋል። ይህ የምትመለከተው በቪዲዮ የነበረው ንግግር የመንግስታችን ፖሊሲ አይደለም። ሁሉንም አካታችና ባለብዙ ወገን የዲሞክራሲ ስርዓት ባለቤት ነን። በዚህ ሁሉም ራሱን በነፃነት የመግለጽ መብቱ ተሰጥቶታል ብለዋል። ከዶናልድ ትራምፕ በኋላ በጋዜጠኞች በተደጋጋሚ የነጭ ዘር ጭፍጨፋ፣ መሬታቸው ተነጥቋል የሚሉ ጥያቄዎች የደቡብ አፍሪካ ፕሬዝዳንትን ለማፋጠጥ ሙከራ ሲያደርጉም ታይተዋል። የዶናልድ ትራምፕና የሲሪል ራማፎዛ ውይይት በዚሁ በኦቫሉ ቤተ መንግስት በወረሃ የካቲት የተደረገውን የትራምፕና የዜሌንስኪ ውይይት ጋር በርካቶች እያመሳሰሉት ይገኛሉ። የደቡብ አፍሪካ ፕሬዝዳንት ከነጩ ደቡብ አፍሪካውያን ጉዳይ በዘለለ በሁለቱ ሀገራት የንግድ ጉዳዮች ላይ ለመወያየት አልመው ነበር የተጓዙት። የዶናልድ ትራምፕ የ30 በመቶ የታሪፍ ጭማሪ ከተደረገባቸው ሀገራት መካከል አንዷ ደቡብ አፍሪካ መሆኗ ይታወሳል። በዚህ ውይይታቸው ላይ በትራምፕ ላይ የተሳለቁትን አንድ ጉዳይ የምናንሳ፣ እንግዲህ እኔ የምሰጠው አውሮፕላን የለኝም ሲሉም ተናግረዋል። ዋይት ሃውስ የሚገኘው የደቡብ አፍሪካ ፕሬዚዳንት ራማፎሳ ከትራምፕ ጋር እየተወያዩ እያለ ትራምፕ በደቡብ አፍሪካ የሚገኙ ነጮች ላይ ግፍና ግድያ እንደተፈጸመ የኦቫል ቢሮን መብራት አጥፍተው ማረጋገጫ ነው ያሉትን ቪዲዮ እያሳዩ የደቡብ አፍሪካ ፕሬዚዳንት ሲወቅሷቸው ቆዩም። በዚህ መሃል አንድ ጋዜጠኛ ለትራምፕ ከኳታር መንግስት የተሰጣቸውን ፕላን በተመለከተ ጠየቃቸውና ትራምፕም እያብራሩ እያለ የደቡብ አፍሪካው ፕሬዚዳንት ጣልቃ ገቡም። እኔ እንግዲህ እንደ ኳታር የምሰጥ አውሮፕላን የለኝም አዝናለው ብለው ተናግረዋል። ትራምፕ ቀበል አድርጎም፣ ኖሮ ብትሰጠኝ ግን ከአንተ ቀበል ነበር የሚል መልስ ደግሞ እሳቸው ሰጥተዋል። ፓኪስታን የህንድ ወታደራዊ ጥቃት በብቃት መክቶልኛል ያለችውን አዛዥ አሳደገች። የፓኪስታን ካቢኔ ሀገሪቱን ከህንድ ጋር ያደረገችውን ወታደራዊ ግጭት በብቃት መክቷል በማለት የሀገሪቱ የጦር ኃይሎች ዋና አዛዥ ሰይድ አሲም ሙኒርን ወደ ፊልድ ማርሻል ማዕረግ አሳድጋለች። ለአጭር ቀን የቆየው ከባድ ግጭት ውስጥ የገቡት ኢሲያ ጎረቤ ተማቾች በአራት ቀን ውስጥ ሚሳይሎችና ሰው አልባ አውሮፕላኖችን ያሳተፈ ከባድ ጦርነት አካሂደዋል። የኒኩለር ጦር መሳሪያ የታጠቁ ጎረቤ ተማቾች ሀገራት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት የተኩስ አቁም ስምምነት ወደ ሰላማዊ ውይይት ተመልሰዋል። በግጭቱ ሁለቱ ሀገራት ድል መቀናጀታቸውን እያሳወቁ ቢሆንም ፓኪስታን የበላይነት መውሰዷን በብዙዎች ተነግሯል። የፓኪስታኑ ጠቅላይ ሚኒስትር ሻባዝ ሸሪፍ ጽህፈት ቤቱ ባወጣው መግለጫ እንደተመለከተው ጀነራሉ ሰራዊቱን ለመሩበት መንገድ እውቅና በመስጠት ደፋርና ቆራጡነት በተሞላው መንገድ የህንድ ጥቃቶችን በብቃት መከላከልና ማምከን መቻሉን ገልጸዋል። የወታደራዊ አመራሩ ድፍረትና ጀግንነትን በመገንዘብ የፓኪስታንን ሉዓላዊ እንዲሁም የግዛት አንድነትን ለማረጋገጥ በጠላት ላይ ለወሰደው እርምጃ የፊልድ ማርሻልነት ማዕረግ ለመስጠት መወሰኑን መግለጫው ጠቅሷል። በተጨማሪም ካቢኔው ለፓኪስታን አየር ኃይል ዋና አዛዥ ዛሂር አህመድ በአባር ሲዱ ወታደራዊ ማዕረግ እድገት ሰጥታለች። የሀገር ውስጥ ጉዳይ ሚኒስቴር ዴታ ታላል ቻውደሪ ለአልጀዚራ እንደተናገሩት የፓኪስታን ጦር በሀገሪቱ ምዕራባዊ ድንበር ላይ ያለውን ሽብርተኝነት አደጋ እየተዋጋ ቆይቷል። በዚህም ሂደት የሙኒር አመራርነት ቆራጥነት አስደናቂ ነበርም ብለዋል። የእስራኤል ኤምባሲ ሰራተኞች ግድያ። በአሜሪካ ሁለት የእስራኤል ኤምባሲ አባላት በዋሽንግተን ዲሲ አሜሪካ ተገለዋል። የኤምባሲው ሰራተኞች በአይሁድ ሚውዚየም አቅራቢያ አሊያም ከሚውዚየሙ ውጪ ነው የተተኮሰባቸው። ፖሊስ የ30 ዓመት ተጠርጣሪን በቁጥጥር ስር ያዋለ ሲሆን እንዲህ አይነቱ የሽብር ድርጊት አንታገስም ሲል መግለጫ አውጥቷል። የሜትሮፖሊታን ፖሊስ ዲፓርትመንት ኃላፊ ፓሜላ ኤስሚዝ የ30 ዓመቱ የቺካጎ ኤሊያንስ ሮድ ሮድሪጌዝ ከጥቃቱ ጋር በተገናኘ በቁጥጥር ስር መዋሉን ይፋ አድርጓል። ተኩስ ከመከፈቱ በፊት ተጠርጣሪው ከሚውዚየሙ ውጪ ሲንቀሳቀስ ነበርም ተብሏል። ወደ አራት ሰዎች ተጠርጣሪውን ከተጠጉ በኋላ ተኩስ ከፍቶ ሁለት የእስራኤል ኤምባሲ አባላትን ሕይወት ቀጥፏል ተብሏል።

የሳውዲው ልዑል ልዑል አልዋሊድ ቢን ካሊድ ቢን ታላል በ1997 ነበር በመኪና አደጋ ምክንያት ኮማ ውስጥ የገባው። ነገር ግን ከዛ ጊዜ ጀምሮ ሊነቃ አልቻልም። ዶክተሮቹ ህይወቱን ይቋረጥ የሚል ሀሳብ ቢያመጡም አባቱ ልዑል ካሊድ ግን በፍጹም አይደረግም፣ በፈጣሪ ተስፋ አልቆርጥም ብለዋል። የዓለም ሕዝብም ድዋ ጸሎት እንዲያደርግላቸው ተማጽኗል። ከዛሬ ስድስት ዓመታት በፊት እጆቹ ተንቀሳቅሰው የነበረ ቢሆንም አሁን ላይ ግን ዝም እንዳሉ ናቸው። በዚህ ሳምንት ለኦል አልዋዲ ቢን ካሊድ ቢን ታላል የ36ስተኛ ዓመት ልደት ዕድሜውን አክብረውለታል። እስራኤል ኢራንን ልታጠቃ እንደምትችል በመናገሯ የነዳጅ ዘይት ዋጋ ጨመረ። እስራኤል በኢራን የኒውክሌር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋ ከአንድ በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይንም 1.04 በመቶ ከፍ ብሏል። በዩናይትድ ስቴትስ የዌስት ቴክሳስ መካከለኛው የሐምሌ ወር የድፍድፍ ነዳጅ ዋጋ የወደፊት ዕጣው 70 ሳንቲም ወይንም 1.1 በመቶ ጨምሮ ወደ 62.73 ዶላር ከፍ ብሏል ተብሏል። በዩናይትድ ስቴትስ የተገኘው አዲስ መረጃ እስራኤል የኢራንን የኒኩለር መስሪያ ቤቶችን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናት ጠቅሶ ዘግቧል። ባለስልጣናቶቹን ጠቅሶ ሲኤንኤን አክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸው ግልጽ አይደለም ብሏል። እንዲህ አይነቱ የውጥረት መባባዝ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥል ብቻ ሳይሆን በሰፊው ክልልም ውስጥ ጭምር አደጋ የሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሊየም ላኪ የሀገሮች ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃት ከሀገሪቷ የሚወጣውን የነዳጅ ፍሰት ሊረብሽ ይችላል ተብሏል። በተጨማሪም ኢራን በባህረ ሰላጤው በሆርሙዝ ማለፊያ በኩል የሚተላለፈውን የነዳጅ ጫኝን በመዝጋት አጸፋውን ልትመልስ ትችላለች የሚል ስጋትም አለ። በዚህም ሳውዲ አረቢያ፣ ኩዌት፣ ኢራቅና የተባበሩት ኤምሬቶች ድፍድፍ ዘይትና ነዳጅ ወደ ውጭ መላክ እንዳይችሉ ይደረጋል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን ነው። መረጃው የሚጠቅሰውም የጉዞ ቅዱ ከተሳካ ወደ ጠፈር ወይንም ሁዋ የተጓዙ የመጀመሪያው ዓለማችን መሪ ያደርጋቸዋል ተብሏል። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ አሉ ከእነዚህ ውስጥም አብዛኛዎቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራወሬ ከዛሬ ጀምሮ በመላው ቡርኪና ፋሶ የወሲብ ድረገጾችን ሙሉ ለሙሉ አግደዋል። ትራወሬ ማንኛውንም የብልግና ምስል የሚያሰራጩ ድረገጾችን መዝጋታቸውን ተከትሎ እነዚህ የብልግና ድረገጾች ህዝባችንን ከማባለግ ባለፈ እሴታችንን በእጅጉ በመሸርሸር ህዝባችንን ብቻ ሳይሆን መላው አፍሪካንን እያደነዘዙ የሚገኙ አደገኛ ነገር ነው ሲሉም ገልጸዋል። ሌሎች የአፍሪካ አገሮችም ተመሳሳይ እርምጃ በመውሰድ የአገራቸውንና የአፍሪካ እሴትን እንዲያስጠብቁ አሳስበዋል። የኢብራሂም ትራውሬን ድፍረት የተሞላበትን ውሳኔ በርካቶች አድናቆት እየቸሩት ይገኛሉ። በሸገር ፕሬስ ዩቲዩብ ቻናል የድርጅቱን አገልግሎትና ምርት ማስተዋወቅ ከፈለጉ በስልክ ቁጥሮቻችን ይደውሉ። በጥራትና በተመጣጣኝ ዋጋ አገልግሎቱን ያገኛሉ። ሸገር ፕሬስ። የሸገር ቲዩብ ተከታታዮቻችን፣ የሰዓቱ የውጭ ዜናዎቻችን እነዚህን ይመስላሉ። ሌሎች አዳዲስ ዜናዎችን ይዘን እንመለሳለን። እስከዚያው ድረስ ሰብስክራይ ማድረግ፣ ሼር ማድረግና ላይክ ማድረጋችሁን አትርሱም።